በዚህ መጽሐፈ ኢያሱ የምታውቁትን ቃል ነው ማነበው። ምዕራፍ አንድ ላይ ቀኛችሁን ከፍ አድርጉና ከኔ ጋር አውጅ ውስጥ ኢየሱስ ጌታ ነው በሉና ድገሙና አውጅ ውስጥ። መጽሐፈ ኢያሱ ምዕራፍ አንድ ከቁጥር አንድ ጀምሮ በጌታ በኢየሱስ ስም አነባለሁ። እንዲህም ሆነ እግዚአብሔር ባሪያዬ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ህዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደ ምስጣቸው ምድር ይህን ዮርዳኖስን ተሻገሩ ለሙሴ እንደነገርኩት የእግሮቻችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ ከምድረ በዳ ከዚህም ከሊባኖስም ጀምሮ እስከ ታላቅ ወንዝ እስከ ኤፍራጥስ ድረስ የቄትያውያን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁን ባህር ድረስ ዳርቻችሁ ይሆናል በሕይወት ዕድሜ ሁሉ ማንም አይቋቋምህም ከሙሴ ጋር እንደሆኑ እንዲሁ ከአንተ ጋር እሆናለሁ አልጥልህም አልተውህም ለአባቶቻቸው ሰጣችኋለሁ ብዬ የማሉላቸውን ምድር ለዚህ ህዝብ ታውርሳለህና፣ ጽና አይዞ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ህግ ሁሉ ጠብቅ አድርገውም፣ በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራ ማትበል። የዚህ ህግ መጽሐፍ ካፋ አይለይ። ነገር ግን የተጻፍበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊት አስበው። የዚያን ጊዜም መንገድ ይቃናልሃል፣ ይከናወንልሃልም በምትሄድበት ሁሉ አምላክህ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህ? ምን እያለ ይቀጥላል። እኔ ግን ለእናንተ ዛሬ የምነግራችሁ ሀሳብ እዚህ ድረስ ስለሆነ ነው የማቆመው። እግዚአብሔር ይመስገን። እንግዲህ አሁን እንደሰማችሁ ሳነብ ምንድነው የሆነው የተከሰተው እዚህ ቦታ ላይ እግዚአብሔር በሙሴ ምክንያት የተገዛውን የአራት መቶ ሰላሳ ዓመት የተገዛውን ባሪያ የነበረውን የእስራኤልን ህዝብ ከባርነት ነጥቆ አውጥቷል። ማርና ወተት ምታፈሳ ሀገር ሊያስገባ ነው እና አርባ ዓመት ሙሉ ከመራቸው በኋላ እግዚአብሔር ሙሴን አልቀደስከኝም እና ከተማዋን ታያለህ ከዛ ትሞታለህ ብሎት ስለነበረ ሙሴ ነገራቸው። መሞቴ ነው ቻው እንግዲህ ብሎ ሄደ። ተራራ ላይ አልተመለሰም። በዛው ነው እንግዲህ መላእክት አለቃ ሚካኤል ነው የወሰደው። የይሁዳ መጽሐፍ እንደሚጠቁመን እሱን የወሰደው ነው የሚለው እና ሄደ በኋላ 30 ቀን ሙሉ ተቀምጠው አለቀሱለት። ግን ከ30 ቀን በኋላም አልተነሱም እና እግዚአብሔር ይሄን ጊዜ መጥቶ ነው አሁን ያነበብኩትን የተናገረው። ና ኢያሱ ቁጭ ብሎ ሀዘን ላይ ያለ ኢያሱ አለው፣ አቤት። ባሪያዬ ሙሴ ሞቷል። ኦፍ ኮርስ ሞቶም ማን የተቀመጡት ሀዘን ምንድነው? ቁርጥህን ወቅ ነው አይመጣም ነው እና ይሄ ሙሴ 40 ቀንና ሌሊት መጣሁ ብሏቸው ይሄድና ጠፋ ሲባል ይመጣል እና ሰላሳ ቀን ምንም ማለት አይደለችም። ድንገል ሊመጣም ይችላል ብለው አስበው ይሆናል። እና ቁርጣችሁን ወቁ፣ ሙሴ ሞቷል አላቸው። ግን እዛው ጋር እንደዚህ አላቸው፣ የራዩ ባለቤት ግን ሙሴ አይደለም እኔ ነኝ። እናስ ጉዞ ያስጀመርኩት እኔ ስለሆንኩኝ ይሄንን ህዝብ የጀመረውን ጉዞ ታስጨርሳለህ። እና ልክ እንደ ሙሴ ደግሞ ከዚህ በኋላ ያለውን ጉዞ እምታስቀጥለው የምጠቀመው ባንተ ነው አለው። ከዛ ኢያሱ ደስ አለው፣ ተነሳ ነገረው ብቻ ወደ ግራም ወደ ቀኝ አትበል። ሙሴ የሰጠህን ህግ በቀንም በሌሊት ምን በለው አሰላስለው፣ ያን ጊዜ መንገድ ይቀናልሃል አለውና እንደዚህ አለው። እንደውም በህይወት ዕድሜ ሁሉም አንድም አይቋቋም። ኬጢያዊ አለ፣ ኢያቡሳዊ አለ፣ ፌርዛዊ አለ፣ ከናናዊ ኤያውያን። እነዚህ ኤያውያን የሚባሉ በጣም ሠላሳ አንድ ገደማ ናቸው ነገስታቶቹ አሉ አለው። ኢያሱ ደግሞ ያውቃቸዋል። ሙሴ እያለ ሰልሉ ተብለው ሄደው ሲመጡት እዚህ ይላቸዋል፣ ዘኁልቁ መጽሐፍ ላይ በፊታቸው እንዳንበጣነን ያሏቸው ህዝቦች አሉ እና እነሱን እያሱ ያውቃቸዋል። እንደ እንጀራ ይሆኑልናል፣ እግዚአብሔር ከእኛ ጋር ነው ብሏል እያሱ። እና እነዛን ሁሉ አሉ አለውና፣ ግን እግዚአብሔር አንድ ነገር ነገረው። በቃች ነገር ልነግራችሁ ነው የመጣሁት። እያሱ እንደዚህ አለው፣ ከሙሴ ጋር እንደነበርኩ እንዲሁ ከአንተ ጋር ሆናል። እግዚአብሔር እንደዚህ አለው እያሱ አይዞህ በርታ ምን ነው ከሙሴ ጋር እንደነበርኩ ከአንተ ጋር እሆናለሁ። አማሌቅ አለ እግዚአብሔር አለ። ኦይ ወጣት ነኝ እኔ። ሙሴ እኮ ትልቅ ሰው ነው፣ እንዴት እችለዋለሁ? ሁሉን የሚችል እግዚአብሔር ከአንተ ጋር አለ። ከዛ እንደውም እግዚአብሔር እንደዚህ አለው፣ እንደውም የውልህ በህይወት እድሜ የውሉ ማንም። ለምን ለምን እዚህ ጩና ውጁ። እግዚአብሔር አለ በሉ እኔ ልመርቃችሁ፣ እግዚአብሔር ከእናንተ ጋር ይሁን። ይህንን አዋጅ ላውጅ ነው የመጣሁት። ልመርቃችሁ፣ እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ስለ ቤታችሁ ከእናንተ ጋር ይሁን። ስለ ስራችሁ እግዚአብሔር ከእናንተ ጋር ይሁን። ስለ መውጣት መግባታችሁ እግዚአብሔር ከእናንተ ጋር ይሁን። ጩኸና እስኪ እግዚአብሔር አለ በሉ። ልንገራ ሙሴ ትዝ ይላችኋል አይደል? ይዞ ምራሱ አንድ ጊዜ እንደዚህ ብሎታል። እግዚአብሔር መጥቶ ምን አለው? ሙሴ ቅድ ልነግርህን የመጣሁት አለው። ምን ሲለው በቃ አንድ በጣም ብርቱ መልአክ ከፊት እሰዳለሁ እና ጠላቶቻችሁን እየጠረገ እያጠፋ እያሸነፈ ማርና ወተት የምታፈስ ሀገር አስገባችኋለሁ ምናምን ብሎ እግዚአብሔር ነገረው እና ሙሴ መልሶ ግን አንድ ጥያቄ ጠየቀው። እኔ ምልህ እግዚአብሔር ጥያቄ አለኝ አለው። እሺ ሲለው አንተስ ግን ሲለው እኔ አልወጣ አለው። ከበጣም ብርቱ መልአክ ጋ ብቻ ነው ምትሰድደን? አዎ ከዛ ሙሴ መለሰና እንደዚህ ያለው፣ እኔም አልወጣም፣ ህዝቡንም ይዤ አልወጣም። ምን ነው ሲለው፣ እንዴ የኛን እኮ ከሌላው ህዝብ ልዩ የሚያደርገን ማርና ወተት አይደለም፣ መልአክም አይደለም። ማን ነው ሲለው፣ አንተ ከኛ ጋር መሆነ። አሜን። እናስ ድሉ ሁሉ ይቅርብን፣ አንተ ብቻ፣ አንተ ከኛ ጋር ሆነ። አሜን። ሙሴ መጨረሻ ላይ ሊሄድ ሲል እስራኤልን ሰብስበ፣ አንድ ትምህርት አስተማረ። እስራኤል አላት፣ አቤት ሲላቸው፣ ይሄንን እንዳትረሱ ማርና ወተት የምታፈስ ሀገር ስትገቡ ድል ስታደርጉ ጠላቶቻችሁ ተሸንፈው ስትገቡ ይህንን ይሄንን እንዳትረሱ አላቸው። ምን ሲሉት የከፍተኝነት ሰይፋችሁ እግዚአብሔር ነው። አሜን። ቀስታችሁ አይደለም፣ እውቀታችሁ አይደለም፣ ገንዘብ ዘመዳችሁ አይደለም። ማን ነው? እግዚአብሔር ነው። አሜን። ኡይ ጩሁናስ፣ እግዚአብሔር አለ በሉ እግዚአብሔር አለ እግዚአብሔር አለ። ለኑሯችን እግዚአብሔር አለ። ለትንሿ ጎጆአችን እግዚአብሔር አለ። ምናልባት በጣም ትልልቅ የተማሩ ሰዎች ይገለበጡ ይሆናል፣ እኛ እግዚአብሔር አለ። የማይገለበጥ እግዚአብሔር አለ። በዘመናት የማይሸነፍ እግዚአብሔር አለ። አውጁ ከኔ ጋር እስቲ እግዚአብሔር አለ በሉ፣ እግዚአብሔር አለ። በቃ የእኛ ልዩነት እግዚአብሔር ከእኛ ጋር መሆኑ ነው። አደለ ሙሴ እንደሱ አለ። ኦይ አንወጣም። እግዚአብሔር አንተ ከኛ ጋር መሆን ነው ልዩነታችን። አለ አይደለ አለ አለ አለ አለ እማያስበላ እግዚአብሔር አለ አፉን ለከፈተው አውሬ ማይተወን እግዚአብሔር አለ አቃተኝ ብሎ ማይሄድ እግዚአብሔር አለ ትቶ ማይሄድ እግዚአብሔር አለ ማንም ማንም አጠገባችን እንደሌለ የሚያውጅብን የሚፎክረው ጠላታችን ይስማ። ማን አለ? የሰልፉ ባለቤት ማን አለ?